ለቤት ቤተሰብ ስላለ አይደል? ቤተሰብ ስላሉ ስላላሉ ሳይሆን ቤት እንድገዛልሽ ፈልጋለሁ። ቤት እንድገዛልሽ፣ አይ እኔ ቤቱን ምናምን አልፈልግም ቤት አልገዛልሽም ምናምን የምትለኝ ከሆነ ደግሞ አንድ ሶስት ሚሊዮን በአካውንት ያስገባል። አንድ ሶስት ሚሊዮን አዎ፣ አሁንም ታገኛለች። ሽመያም ልጆቼም ፍለጋ ስትዞር ብዙ ብር እያጠፋሁ ነው። እኔ ደግሞ በቅርብ ደግሞ ሪልስቴት ገዝቻለሁ። ሪልስቴት ቤት ገዝተናል አይደለ? እሱም እየተገነባ ነው። ቢያንስ ከአመት ከአምስት ወር በኋላ ይደርሳል። እስከዛ ቤት ኪራይ ውስጥ ምከፍለው እኔ ነኝ። እዛን ጊዜ እዛ እንገባለን። ቤተሰብሽን እንደዚህ ብለሽ አሳመኝ እኔ አንተስ ጨቀጭ ጊዜ ወደ ሪል ስቴቱ እንገባለን ሲያልቅ እዛ ትኖር ያለሽ አለቀ። እኔ አሁን የሆንሽ ገባሽ ብር የለኝም እጄ ላይ ምር ጨርሻለሁ። በየወሩም ደግሞ ለሪል ስቴቱ ከፍላለሁ። ይቀርብኝ ብር አለ፣ ለሱቅም አለ፣ ቤትም አለ አለ ለሱም እከፍላለሁ። ስለዚህ አየሁ፣ አሁን ብር የለኝም። ተረጋግተሽ ሌላ ጊዜ እንትን እላለን። ብር ደግሞ ካሌለክ እኔ እናሱ መያቅ እኩል ነው ማድረግ ያለብሽ እናንተም ስነ ስርዓት የሚለው ሁለተኛ ሚስትን እና አንደኛ ሚስትን በአንድ አይነት እኩል አርግ ነው የሚለው። ለሱመያ አዳማ ለቤት ገዝታ ለእኔም ትገዛለህ። አዲስ አበባ ላይ ሪል ስቴት ገዝተህላታል፣ ለእኔም ትገዛለህ። ሪል ስቴት ኮ ያለ ገዛውላት በራሷ ብር፣ በቃ አገባኝም እሷ ደግሞ ስለሌለች የለችም። ብር የለኝም እያልክ ብር የለትም። እሺ ችግር የለውም። አይኖርክ በስሜ ምንም ነገር የለም። እኔ አሁን የምፈልገው ማለት ሳይድ በስሜ የሆነ ነገር እንዲኖር ነው ማለት። ምን አይነት ነገር በቃ የሆነ የሚይዘው ንብረት ሊኖረኝ ይገባል፣ በአዩ ስም። ስለዚህ ጉድ ጉድ ጉድ አድሮ አድሮ ምንድን ነበር የሚባለው? ጉድ ያለው ገንፎ አድሮ ይፋጃል። ኧረ ች ሴትዮው በቆሞ ልትወርሳት ነው ሱመያን። ወይኔ ጉዴ ፈላ ይባላል። ሰላም አሌይኩም አረህምቱላይ በረካቱ። ውድና የተከባራችሁ የበጎ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ነው ያለሁት። አልሐምዱሊላህ ሰላም ነኝ። አረ ገርሞ ይገርማል። ማለት አሁን ነው እኔ ደነቀኝ። ማለት ገረመኝ። ሆሆ አንተ አንድ ነገር ሳትሆን በፊት ማለት በቃ ከመሞት በፊት አትዩም፣ በቃ ይወጣልሽ። ከመሞት በፊት በቃ የሆነ ቤት ነገር ቤት ስራልኝ፣ የሆነ በቃ ለራሴ የምለው ነገር አድርግልኝ ስጠኝ በይ። በቃ ማለት በቃ ከመሞት በፊት በይ በቃ። ገብቶታል እሱ ራሱ ማለት ነው። እንደ እሱ እኮ ራሱ ደንግጦ ልትገይኝ ነው እንደ እያለሽ እኮ ነው እንደ ትንሽ ሸም። አረ ባሳብሽ፣ ባሳብሽ፣ ሀቂቀተን ባሳብሽ፣ ጠናብሽ። ምን ሆነሽ ነው? አየሁ፣ ምን ሆነሽ ነው? አረ ተረጋጊ። አረ ወይኔ እዚች በፈጣጣው በቃ በጠራራው ነው ሰው የምትልጠው፣ ከምር ወይኔ። አዩ ሱመያ ሱመያ፣ ለሱመያ ቤት አላት። ሐቢበቴ ሱመያ የሁለት ልጆች እናት ናት። ማለት እኔ አንድ ሰው አንድ ወንድ ሁለት ሚስት አገባ እኩል በኩል ቢያስተዳድር እንዳስተዳድብ ነው እኔ ሐሳቤ እንደዛ ነው። ሚዛናዊ ነው። ነገር ግን ያኔ ከኋላ የመጣ አይና ወጣ ተረጋጊ አንቺ። የእሷን ቦታ ለማያዝ እንደሷ መስራት እንደሷ ምልፋት እንደሷ የእሷን ቦታ የእሷን ደረጃ ለማያዝ እንደሷ መሆን ነው ይኖርብሻል። ቤንዝ እሷ እኮ አረብ ሀገር ቅጥቅጥ ብላለች። አንቺ ምን አይተሻል? በራሷ ብር ነው የሰራችው፣ በራሷ ብር ነው የገዛችው። ላታ አይ ቢሆንስ ለህዮም መኖር አለበት። ና አመክቲ እሱ ስንት ፈተና ስንት ነገር ስንት ነገር አይታለች። በሰው ሀገር ልጅ ይዞ መስራት ልጅ ጋር መስራት ስራ ሰርቶ እንደገና ልጅ ቤት መያዝ ሀቢበት እንዲያንቺ ቁጭ ብለው ዝም ብለው እንደምትለው መሰለሽ እንደሱ መያ ያሳለፈችው እንኳን ቤት ቢኖራ ከዛም በላይ ድልብ ቤት ቢኖራ ተራዙ ስ ሞያ ይገባታል። ምክንያቱም ላዋን ጥሺ አድርጋ የሰራችው ላዋን ጥሺ አድርጋ ያገኘችው ነው። ሞ እንዲያንቺ በሳ እንዲ ወንድ ላይ ተለጠፋ የሰው ባለ ቀምታ ልበልሽ እንጂ በቃ ከምር አናድሽኛል። በጣም በብዙ ነገር ከዚህ በፊት ስሻ ያለው እንዳለ ይሁን ኦኬ። አሁን አንተ የሆነ ነገር ሳትሆን በፊት በስሜ የሆነ ነገር አድርግልኝ። ሁለተኛ ሱመያ ጋር እኩል ሆናለውኝ እሷ ስለሌለች እሷ ከቤት ስለወጣች የእሷን ቤት በስሜ ያዞርልኝ ይባላል ማለት። አንድ ወንድ ሁለት አገባ ማለት በዛ ሁለት አይደለም አራት ማግባት ይችላል፣ አቅሙ ከፈቅድ። ሰይዳውም ከንቺ ሌላ ሁለት ሴቶች ይቀቡታል ማለት ነው። ስለዚህ ነገ ከነገ ወዲያ ይሄ ደሞ በሱመያ የደረሰው ነገር በአንቺ ሊደርስ ይችላል። ምክንያቱም አቅም አለው፣ ወንድ ልጅ ነው፣ ካላስ ማግባት ይችላል፣ መብቱ ነው። ስለዚህ ነገ አንቺ ከአንቺ ኋላ መታ ከአንቺ ኋላ መታ አንቺ ላይ ማድረስ የማትፈልገውን ነገር በሱመያ አታድርጊ። ያታድርጊ ከአንቺ ኋላ መታ መጥታ ከአንቺ በኋላ ተገብታ በአንቺ በአንቺ ግብር ላይ ይሁን በአንቺ ነገር ላይ ይሁን በማይመለከታት ነገር ላይ ይሁን ገብታ መናገር የማትፈልገውን የባለች ሚስት አንቺን በሱመያ ላይ መናገር አትፈልጊ፣ አትናገሪ። እንዴ ሱመያ የለችም እና የሱመያን ቤተሰጠ ሱመዬ ስንት ሆና ነው? ስንት ስንት ፈተናዎችን አሳልፋ በሰው ሀገር ስንት ነገር ወላይ ስንት ስንት ፈተናዎችን አሳልፋ ነው ቤት ቢኖራት አለኩል ህልም ከአንቺ ራሱ ብትለይ ማለት ነው። እኔ ትለይ ከአንቺ ዝቅ በይሷ፣ ከፍ በይሷ። የመጀመሪያ ስለሆነች የሆነ ፈርቅ ይኖራችሁ እያልኩ አይደለም። እኩል ከሆነ እኩል መተዳደር አለባችሁ። ነገር ግን ምላስሽን ቆጥሉ። የሰው ልጅ ቀስ ብሎ ነው የሚደርሰው። ግዴታ በቃ የሆነ ፊጥ ካላልኩኝ እንደ ይባላል ቀን እንደው ቆይ እንደው የሆነ ቪዲዮ ጉዳት፣ ሰማችኋለሁ። ሶስት ሚሊዮን ብር አስገባልኝ ቤቱ ካልሆነል አረችበት የጠራራ ሌባ፣ የጠራራ ሌባች፣ የጠራራ ሌባች ወንበዴ ናት። ኧረ ወይኔ፣ ወይኔ፣ ወይኔ፣ ወይኔ! እኔ ተሸማቀቅኩኝ። ለቀልድም ቢሆን ለምርም ቢሆን ረ የልጁ ልጁማ ደንዝዟል። ሀቂቀታ ሲጀመር እኔ የራቅቶ ቪዲዮ ይዤብሃለሁ እያስፈራርሃለሁ እንደዛ አረግልሃለሁ ስትለው ነው እንደዛ አረግህ፣ ከዛ ራሴን አጠፋለሁ ስትለው እሱ ዝም ሲላት ነው። እኔ ቂቀትን ልጁ መደንዘዙን ያወቅሁት ስሄድ ምን ሆነሃል? አይነን ቃበል ወይስ የምትናገረውን ነገር ጆሮህ ይሰማል? ኩግራ ገባኝ። ሆሆ እኔ ለማንኛውም የሆነ ቪዲዮ ጉድ ያሰማቸዋል። ሶስት ሚሊዮን አስገባልኝ ቤቱ ካልሆነ፣ ቤቱ ካልተሳካል ሶስት ሚሊዮን አስገባልኝ፣ ሶስት ሚሊዮን አላነሳም እንደ በጣም አነሳብሽ እኮ ከልፋትሽ፣ ከድካምሽ፣ ከሁሉ ነገርሽ በቃ ከዛ ከዛ አንፃ በጣም ያነሰሽ ያነሳሽ። ለማንኛውም ቪዲዮውን ስሙት። እኔ ምን ልለዋለሁ፣ ሳይድ እኔ ሳይድ ማናገር ፈልጋለሁ አለኝ። ከዛም ቢሮ ነው ያለው፣ ሄድና ቢሮ አናግረው አልኩት። ቢሮ መጣ አናገር። አንተ ደግሞ ድሬዳዋ ጎንደር ምናም ቤት ክሳት ቤተሰብ መቶ ነው ነው አንቺ ሰይድ አንቺን ትቶ እዚህም እዛም እያለ እዚህ እየሄደ እነሱን እየፈለገ አንቺ እዚህ ምሰሪው ነገር እነሱ ደግሞ ይሄንን አዩና፣ በስምሽ እኮ ምንም ነገር የለም። ለሌላኛው ሚስቱ አዲስ አበባ፣ አዳማ፣ ሌላ ሌላ ቦታ ቤት ገዝቷል። አንቺ ግን በስምሽ ምንም ነገር የለም። ለምንድን ነው ዝም የምትዋል? ለእሷ ቤት ነው። አዲስ አበባ መች ገዛውላት? ሪል እስቴቱ ከሆነ በራሷ ብር ገዛችው። እኔ አሁን ሰይድ እኔ ገዝቷ ጋር አዳማ። እሺ በእሷ ገዝቻለሁ እኮ በእሷ ተገዝቷል እኔ አሁን ሳይድ አንደኛ ከቤት ኪራይ ጋር መዳረቅ አልፈልግም። አንድ የቤት ኪራይ ኖሮ ሰልችቶኛል። ብር የለኝም እያልክ ነው። ብር የለም፣ እሺ፣ ችግር የለውም አይኖርክ። በስሜ ምንም ነገር የለም። እኔ አሁን የምፈልገው ማለት ሳይድ በስሜ የሆነ ነገር እንዲኖር ነው ነው በቃ፣ የሆነ የሚይዘው ንብረት ሊኖረኝ ይገባል። በአዩ ስለዚህ ሱመያ ምንድን ነው ያለች፣ አትፈልገኝም። ብትፈልገኝም አታገኘኝም። አሁን ባላለ ዘላለምን እናንተ አብረን አንመለስም እንዳትከተለኝ ብላለች። ሶ ሱመያ እንዳትከተለኝ እንዳመጣብኝ አልመጣም ስላለችኝ እሱ የሱመያ ቤት እንዲሁ ከሚቀመጥ የእሷን ቤት በስሜታ ዞራል። ኢማን የሱመያ እዚህ ቤት በስሜ ማዞር የሱመያ፣ አንተ የሆነ ነገር ብትሆን እራሱ እኔ ያቺ ሚስቱ ጥላ ጠፍታለች፣ እኔ ሁለተኛ ሚስቱ ነኝ ብዬ ይሄ ቪዲዮ ማስረጃ አለኝ አሳይቼ ማጋት ከዛችኛው ጋር ተፋቷል፣ እኔ ብቻዬ ነኝ ምንም የለኝም ብዬ ይሄ ቪዲዮ አሳያለሁ። የሱ መያ ቪዲዮ አለ አደለ? እሱ ማስረጃ አሳይቼ ያ ጥላው ሄዳለች አልፈልግም ብላለች ብዬ እኮ ወርሼ መኖር ይችላል። ወርሼ ምን ነው ንብረቱን እንዳለ ወርሼ፣ አንቺ ልትገኝ አስበሽ። እሺ ቤተሰብ እንግዲህ እንደሰማችሁት ነው፣ እንደሰማችሁት ነው። ጉድ ጉድ ጉድ ጉድ ጉድ ገርሞ ይገርማል። ማለት እኮ አሁን ነው። አይ ቤቱ ካልሆነ በቃ ሦስት ሚሊዮን ምክንያቱም ሶስት ሚሊዮን ማለት ማለት ያንሳል። ማለት ያንሳል፣ ያንሳል። በጣም ነው የሚያንስብሽ ከልፋትሽ። ማለት በቃ የልጅነት ሚስቱ አይደለሽ ማለት። በአንቺ በጣም ብዙ ነገር ደክሟል፣ ብዙ ነገር ለፍቷል። ወይ አንቺ በዛ ላይ በጣም ብዙ ነገር ለፍተሻል፣ ብዙ ነገር ደክመሻል። እንዲ አብሯችሁ ያንን ያፈራችሁትን ያንን አብሯችሁ ያገኛችሁትን፣ እንዴ ሶስት ሚሊዮን በጣም ቀላል ነው፣ ወደ አንቺ ያንስብሻል። ደፋር በጣም ደፋር ነሽ። የሰው ልጅ ማለት በቃ የሆነ በልክ ሲሆን ነው ማንኛውም ነገር ደስ የሚለው። ለምንድን በልክ አትሆንም? ቤት የማይሆን ከሆነ ሶስት መቶ ሶስት ሚሊዮን አናሰብሽ ኧረ ምን አይነት እንዱ ች እየጠራራ ሌ ባለበላት እንጃ ልጁ ልትግጠው ነው መሰል የተጠጋቸው አቂቀታን አንቺማ ሚስት ሚስት ራሷ አትመስልኝ እኔ፣ ለቀልድ መሆን አለበት ልጁ ራሱ ምን እንዳፈዝዘው አላውቅም። እንዴ የቀለዱ ነው እንደነዚህ ሰዎች አልተጣሉ ነው እንዴ? እኮ ግራ ገባኝ ወገን፣ ሶስት ሚሊዮን እንደኔ እየደነግጣለ እንደኔ እየገረመዋለ። እስኪ ስሪ መጀመሪያ፣ ስሪ መጀመሪያ እስኪ ለህይወትሽ መጀመሪያ የሚያስፈልገውን ነገር አንቺ እስኪ ሴት ሆነካለ። ባሱስ ጀመረሽ ማለት ነው ለባልሽ መጀመሪያ ሚስት ሆነሽ ምላሽሽን አሳጠራሽ ማለት ነው። ስነ ስርዓት ይኖርሽ ከማንኛውም ነገር አይደለም። ሶስት ሚሊዮን ከዛም በላይ ይገባሻል። አንቺ መጀመሪያ ለባልሽ ሚስትከንሽ ማለት ነው። እስኪ መጀመሪያ ለባልሽ ክብር ይኖርሽ። እሺ ቤትሽ ለመጣ ሰው አይተሻል፣ እንግዲህ ይችላል። አንቺ አልነግርሽም፣ ቤትሽ ሊጠይቅሽ የመጣውን ሰው ነው። እንግዲህ በቦና ማንከሽ ከሸጠርሱን ሰብረሽ ያበረጩ ከቤትሽ እንጁ ምን አይነት ዋንሽ ስለዚህ መጀመሪያ አንቺ ቤትሽ ለሚመጣው ሰው እና ቤትሽ አብሮ ለሚኖረው ባልሽ ክብር ይኖርሽ፣ ስነ ስርዓት ይኖርሽ ካለሽና ከተመካከርሽ ከዛም በላይ ይገባሻል፣ ከዛም በላይ ትሰሪያለሽ፣ ከዛም በላይ ታገኛለሽ። ሶስት ሚሊየን ለምንከን ከናንቺ አክብደሽ አይተሽው ሊሆን ይችላል። ስለዚህ በዛም በጣም ቀላል ሀቢበቴ

ቢያንስ እሷ ራሷን ራሷን በራሷ በቃ ይችላ ተፍጨርጭራ ቢያንስ ቤት ብትሰራ እዛ ብትመዘገብ እዛ ብትመረቅ። ግን ቅናት ነገር ነግዶሽ ይሆናል። ላ በጣም ብዙ ነገሮችን ተነባብሮበት በጣም ብዙ ነገሮችን አሳልፋ ነው ሞበንዳ። እንቺ ተቀምጣ በቃ ስልክ ላይ ለፍልፋ። በጣም ብዙ መስዋዕትነትን ከፍላ ነው ውስ የደረሰችው። ስለዚህ አንቺም የእሷን ያክል እንኳን መስዋዕትነት መክፈል ቢያቅተሽ ከዚያም በላይ መክፈል እንኳን ቢያቅትሽ የእሷ እንኳን ግማሽ መስዋዕትነት ክፈል። ይህወት ዋጋ ታውቂዋለሽ። ገባሽ? ሁል ጊዜ በየእንትኑ በየቪዲዮች በየአንዳንዷ ቪዲዮች ሱመያ ሱመያ ሱመያ ሱመያ ሹመያ ሹ ተሰዊ ፊቅ ሀቢበት ሀያቷን እኮ የቀየረችው ከአላህ በታች ንላባን ጠባርጋ ለፍታ ነው። ስለዚህ ልፊ ጣሪ ትለወጫለሻ ላ የለውጥሻል። ለማንኛውም ቤተሰብ እንግዲህ ዛሬ ይዤላችሁ የመጣሁት ይህንን ይመስል ነበረ። ለቤት አዲስ ካላችሁ ሰብስክራይብ እና ላይክ፣ ሼር እያደረጋችሁ አበረታቱ። አዲስ ተማሪ ነኝ፣ ሰብስክራይብ የሚገፋ አድርጉልኝ። እንሻላ የአላህ ፈቃድ ከሆነ መልካም ነገር እሰራበታለሁ ብዬ አስባለሁኝ። አላ በሰላም አላ ያገናኝን በሰላም ባለው ቪዲዮ አላ ያገናኝን። አይሁንም አላ ሰላም ያርጋት። ሰላም አሌይኩም ወራህመቱላ በረከቱ